እኔ ግን በህይወቴ በጣም መጣለው የኔ ጸባይ ያለ የሆነ ነገር እንደዚህ ደስታም ሳይ የሚያስለቅስ ነገር አለብኝ። እግዚአብሔርን እግዚአብሔር ነው ምላችሁ። ልክ ሙሽዬ ከመጀመሪያ ላይ በቃ ልንሄድ ነው ምናምን ሲሉ ሆዴ ተረበሸ፣ የሌለ ነው ውስጤ ድብልቅልቅ ያለው እና ከዛ ደግሞ ሙሽዬ በቃ ሙዚቃው ደግሞ የሆነ ልብን ባርባር ይላል እና ልክ ሙሽዬ ንዘው ሲሄዱ ምናምን እንደዚህ ሲጎራረሱ ምናምን በቃ አልቻልከውም። እግዚአብሔርን እና በቃ ምን ልበላችሁ ቪዲዮ መስራት ራሱ አልቻልከው ነበር ዛሬ እንኳን ጊዜ የነበረኝ እውነት ለመናገር ማለት መስራት ይችል ነበር፣ ግን ታውቃላችሁ፣ አንዳንዴ ስሜታችሁ ድብልቅልቅልቅ ሲል ምንም ነገር መናገር ማውራት ማትችሉበት ታይም ላይ ልክ እንደዛ ነበርኩኝ። አሁን እና የኖድ ቤት ሰዎች በጣም ይቅርታ አንዳንዴ አንዴ ማለመቸኝ እያለ አንዳንዴ ደግሞ እየተመቸኝ፣ ግን የራሴ ማይረባ ጸባይና ባህሪ እሱ ነው ወደ ኋላ የሚያዘገየኝ ማለት ነው። እውነት ለመናገር በጣም ደስ ብሎኛል ዛሬ ሙሽዬ እንደዚህ የምረብሎብሽ እንዲሁም ከልጆች ሽማ እንደዚህ የምረብሎባቸው በዛ ላይ እንደዚህ በቃ እናቶች ከልጃቸው ጋር ማሳለፍ የሚፈልጉትን ታይም ነው እያሳለፋችሁ ያላችሁት፣ እና ደስ ብሎኛል። እና ደግሞ እናት የናፈቀች እውነት ለመናገር ማለት ነው ማርያምን። አንዳንዴ ሀይሚና ብሩኬ እንኳን ከአዲስ አበባ ቡታጅራ መጠው አንድ ወር ሲቆዩ ምንም አልታወቃቸው የእናት ቤት ስለሆነ ማለት ነው ሁለታቸውን በእናት እጅ ክብክብ ተብሎ ተይዘው በቃ አለመሄድን ነው የሚመኙት፣ ታውቃላችሁ። መሄድን ሳይሆን አለመሄድን፣ እዚህ ጋር መኖርን ነው የሚፈልጉት እና ብቻ የእንጀራ ጉዳይ ሆኖ ሁላችንም ስደትን ባይወጡ ከዛው ከእናታቸው እቅፍ ውስጥ ይወጣሉ። ብቻ እንጀራ የሚባል ነገር ለወቅ ለወቅሶም አልፈልግም ግን ደግሞ በጣም ከምንወዳቸው ሰዎች ጋር አብረን እንዳንኖር ሰላም ሰላም ሰላም! ውድና የተከበራችሁ የእሙ ቻናል ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት አለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። ላይክ ሰብስክራይብ ሸር ማድረጋችሁን አትርሱ የኔ ውዶች። አውቃለሁ ሰብስክራይብ እያደረጋችሁልኝ ነው፣ ከልብር ማመሰግነው። ክበሩልኝ። እንግዲህ ዛሬ እንዳያችሁ ደስ የሚል ቀን ነበረ። እሙሽዬ ቡራ ሀይሚዬ አብሮ መጥቷል ማለት ነው። አብሮ መምጣታቸው ብቻ ሳይሆን የሆነ ነገራቸው በጣም ደስ የሚል ነው። እንዴት አድርግ ልንገራችሁ? በመጀመሪያ ሙሽ የፍራንክ ስታደርግ አትችልም። የኔ እናት በጣም ነው የምወድሽ፣ በጣም ነው ማከብርሽ፣ በጣም ነው የሚሳሳልሽ። እና ፍራንክ ሀይሚን በቃ ልጀማ ሄድ ምናምን ብላ ትንሽ የፍራንክ አደረገቻት። ግን ደግሞ ሀይሚና ብሩኬ ወደ አዲስ አበባ ሊሄዱ ስለሆነ የሆነ ስጋት ገባብኝ ታውቃላችሁ። መሄዳቸው ግድ ነው፣ የስራ ጉዳይ ነው፣ ምናምን የእንጀራ ጉዳይ ነው። ግን እንግዲህ ያው ታውቃላችሁ፣ አዲስ አበባ ላይ ሲሆኑ እቺ ፍራንክ የምትባለው ነገር በጣም ከባድ ፍራንክ አለባቸውና ያ ፍራንክሊን መለስ እንደሆነ ሳስበው ነው እንጂ ያንቀኛል። ከዛም ቀጠል ደግሞ እንግዲህ ሀይሚዬ እንደምታት ምልስ ብላለች፣ ደስ የሚል ሁኔታ ላይ ነች ምናምን። ቡታጀራ ስትሆን ያላት ሰላም ልነግራችሁ አልችልም። እናንተ ብያያችሁ ስለሆነ የእውነት ሰላም ነው የሚሰማት የእውነት ቁንጅናዋ በጣም ነው የሚወጣው ከነበረው ቁንጅናዋ ቁንጅና ማሻ አላህ። እንዲሁም ደግሞ ሰውነቷ እንዳያችሁት ምልስ ብሎ ብሩኬ የራሱ ዛሬ ወይኔ እንደፈለግኩ ነበረ እንትን ብለው ምናምን አለ። እና እንኳንም እንደዚህ ምልስ አለች፣ የኔ ቆንጆ ብቻ ብዙ ነገሮች አሉ። ካለማሰብ ጠዋት ልነሳ አልነሳ፣ ምን ልስራ አልስራ፣ ምን ልብላ አልብላ፣ ወዴት ልሂድ ወዴት ልመለስ የሌለው አሁን ሰው ጣም ሊያጋጥመ ነው ናን የለም በቃ ያው ታውቀት አላቸው። ምንም መደባበቅ የለውም። ቤተሰብ ጋር ስትሆኑ እና ሌላ ቦታ ስትሆኑ ያን ደግሞ በደንብ አድርገን አይተነዋል። እና ሀይሚ ቡታጅራ በደንብ ይመችሻል። ብዙዎቻችንም ያው እንዳትሄድ ያልናትም ስለነበር ሱን በዛው ተናግራለች እና ግን ግድ ነው እንዳልኳቸው የእንጀራ ጉዳይ ነው እና ብቻ ሊሄዱ ነው። ሰላም ግቡ። እና ደግሞ እንደዚህ ያሳምራቸው። የሰማችሁት የአጎታቸው ልጅ ነው የሚባለው የእሙሽዬ ዘመድ ነው። ማሰራት የምትፈልጉ ደግሞ እንግዲህ በአይሚውም ወይም በብሩኬ በኩል ኮንታክት አድርጋችሁ ማሰራት ትችላላችሁ ማለት ነው። ምክንያቱም እንደዚህ ያምራል። እንደዚህ አይነት ልብስ ወዳለሁ ማለት ይሆን እንዴት ነው? ወይም ባህላዊ ቀሚስ አይደለም አይከብዳችሁም፣ ስትለብሱት። ና እንደዚህ አይነት ነገሮች ከምትወዱ ሰው ጋር ማሰራት ምናምን፣ ኮንታክት አድርጉ በዛው ማለት ነው። ከዛም መቀጠል በቃ በጣም ደስ ይላል። እንደዚህ ሲጎራረሱ ባህላችን ነው ደግሞ አይደል? እንደዚህ መጎራረስ ምናምን እያቸው እስኪ መስማ ሙሽዬ ስታጎርሳ ሃይሚን ሃይሚ ሙሽዬ ስታጎርሶ ብቻ እንዴት ነው ወይ ብሩኬ ሲያጎርሳቸው ያለውን ሳላመጣው ብቻ በጣም ነው ደስ የሚሉት። እና ያው እዚህ ጋር ታንብሌ ላይ በቃም ምን ልበል እኔ ምንም ቃል የለኝም። ብቻ እናቶች እንደዚህ ምን አስደስበትኝ ጊዜ ይስጠን፣ ሳናስደስተው ወይ ደግሞ ሳታስደስቱም ደግሞ ከዚህ ዓለም በሞት የተለዩትን ደግሞ እናቶችን ነብሳቸውን ይማርልን። በመንፈስም ሆኖ ይከታተሏቸዋል። እዚህ ጋር እንዳትሳሳቱ ምንም ነገር ቢሆን፣ ራሳችሁን ጠብቁ። እናቶቻችሁ የአባቶቻችሁ እንድትሆኑላቸው የሚፈልጉትን ነገር አድርጉት። ማርያምን፣ የእውነቴን ነው። ያው ብዙ አያቴ ብዙ ነገር ትመክራኝ ነበር፣ ነብሷን ይማረውና። ማለት በቃ ልጄ ትለኛለች፣ ሰው አብሮሽ ባይኖርም በቃ በመንፈስ ይከታተልሻል ትላለች። ልክ ባሏ ቀድማት ስለሞተ ለባሏ እንትን ትላለች ና እጸሎት ምናምን ታደርሳለች። ብቻ የሆነ ብዙ ነገሮችን ታደርጋለች። ለምንድን ነው እሱኮ የለም። ስለ እሱ ታወራለች ምናምን እና እሱእኮ ታዲያ አብሮኝ እኮ ነው በአካል አታዩም አይታይም፣ ግን በመንፈስ ይደሰታል ትላለች። ና ብቻ ላወራቸው አልፈልግም፣ ግን ያው ብዙዎቻቸው አንዳንዴ እንደዚያ ነገር ስናገር ብዙ የሚሰማችሁ ስሜት ስላለ ይገባኛል፣ ኮሜንትም ስለምታደርጉልኝ ምናምን ለዛ ነው ሽ ኒወዶች እንዚዛ ምላችሁ። ከዛ በተረፈ ለሀይሚና ለብሩኬ መልእክት ማስተላለፍ እፈልጋለሁ። ሀይሚም ብሩኬም ይሄ ለእናንተ ነው። ሀይሚዬ እንግዲህ ከማዘርሽ ጋር እንድትመጪ እንፈልጋለን። ብዙ እህቶችሽ ይፈልጋሉ። ዛሬ በጣም የገረመኝ ነገር ቢኖር ማለት ነው በጣም ብዙ እህቶችሽ ይወዱሻል። በጣም ብዙ እህቶችሽ ከልብ ነው የሚወዱሽ። ብሩኬንም በጣም ብዙ እህቶችሽ ከልብ ለምን እንደሆነ ታውቃላችሁ። እንግዲህ ዛሬ የሙሼ ፎቶ ነው የመጣው። ግን የሀይሚን እናት በፊት አብሮ የተነሱትን ፎቶ አምጥታችሁ አብራችሁ ያቀናበራችሁ መልካሜ እናቶች ቀን እያላችሁ ነበረና በጣም ነው ያደነኳችሁ። እውነት ለመናገር እኔ የነ እሱን ፎቶ አምጥቼ ምናምን እንኳን አደርሳችሁ ያላልኩ ስለምን መሰላችሁ? የአንዱን ፎቶ አምጥቼ የአንዱን ፎቶ መተው አልፈለግኩም። ና የአንዱን ፎቶ አምጥቼ የአንዱን ፎቶ ብተው ይደብራል። ለዛ ነው ዝም ብዬ በእኔ ፎቶ አድርገኝ እንኳን አደርሳችሁ ያልኩኝና ብቻ ባጭሩ ምርጠቶች ናቸው ናችሁ፣ በቃ በአጠቃላይ የእውነት ሰው ናችሁ። እና ብዙዎቻቸው እንግዲህ ሀይሚዬ ከእናትሽ ጋር እንዴት መጪ ይፈልጋሉ። ጠዋትም ተናገር ባሉ ድጋሚ መናገር ስላለብኝ በጣም ብዙ ኮሜንት ስላነበብኩ ነው። ዛሬም እየጠበቅን ነበር እያሉ ነበረ እና ነገ ያው ሀይሚ ታውቃላችሁ፣ ልትሄድም ስትል ቪዲዮ ትሰራለች እና አይ ቲንክ ዛሬ ሙሽዬ ነው ባያለቸው ነገ ደግሞ ጋሽዬና የሀይሚን እናት ብሩኬ ጋር ሆነው አግኝተው ደግሞ ቻው እንደሚሏቸው አልጠራጠርም። ይሄን በደንብ ነው ምነግራችሁ። ምንድን ነው አብርሽም ስለሄደ ወደ ቡታጅራ አብርሽንም አብረው አግኝተው ቻው እንደሚሉ ባለሙሉ ተስፋ ነኝ፣ ባለሙሉ ተስፋ ነኝ። በቃ ዜጋ ምነግራችሁ። ለምን ሙሽዬን ዛሬ ባይ ብለዋታል፣ ቻው ሊሏት ነው ያገኟት። ሶ የሀይሚዬ ደግሞ ጋሽዬንም እናቷንም ይዛ ቡራንም ይዛ ደግሞ በአንድ ካሜራ ይዛ ያው ብቻው ልንላቸው ነው የመጣውን ብላ እንደምሰራ አልጠራጠርም። ለመስራት እንኳን ባታስብ ይህ ሙሉ ኮሜንት ሁሉ እንደዛ ስለሚል ታደርጋላችሁ ያስባለሁ። እንዲሁም ደግሞ ሜሽን እያደረጋችኋትም ነበረ ቲክታክ ላይ ሸርም ተደርጎላታል ምናምን እና ያን ነገር ታደርገዋለች። አንዳንዴ ምን መሰላችሁ? ምንድን ነው ለምሳሌ ሀይሚና ሌላ ቦታ ሄዳ ሊሆን ይችላል። የሀይሚ አባት ብሮ ብቻ ህይወት አይደል ስራ ምናምን እንደዛ አይነት ነገር ሊሆንም ይችላል። የሆነ ልናስገደዳቸው አይገባም፣ ግን እንደ ሀሳብ ነው ያቀረብ ነው። እና ብቻ ደስ የሚል ጊዜ ነበር ያሳለፋችሁት። ሁሌም እንደዚህ መርባችሁ፣ ሁሌም ፋበሉልን። እንግዲህ እናቶች የሆናችሁ እንኳን አርሳችሁ ልእናቶች ቀን ብለዋል። ሀይሚና ብሩኬም እና ሁሌም በፍቅር ኑሮልኝ። ምንም ማለት አልችልም። ብዙ ስለ እናት ማውራት አልችልም። ታውቃላችሁ ና ብቻ በደፈ ነው መላው እናቶች ክብር ይገባቸዋል፣ ፍቅር ይገባቸዋል። ከፍቅርም በላይ ፍቅር ነው የሚገባችሁና እወዳችኋለሁ፣ ሁላችሁንም። መልካም ጊዜ ሆንላችሁ ባይ